ለእኔ ስላት አንቺ ቆንጆ አይደለሽም ለአንቺ ልክ የሚሆን ነገር የለም አለች። እሱም ያንቋሽሸኝ በጓደኞቹ በቤተሰቦቹ ፊት ይስቅብኝ፣ ይገርፈኝ፣ ያስረበኝ ጀመር። አቀላልዶ መድረሳ አሯሩጦ አስቀባኝ። ብቻችንን ሆነን በሩን ዘጋው። ከዛ ብዙም ዘልቆ ባይሄድም ዝም ብሎ ስሜቱን ተወጣብኝ። አሚን መልቲሚዲያ ፕሮዳክሽን የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የአሚን መልቲሚዲያ ፕሮዳክሽን ተከታታዮቻችን እንዴት ቆያችሁን? የእኔ ታሪክ በተሰኘው ፕሮግራማችን ድጋሚ ተገናኝተናል። ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። ዛሬም በርከት ያሉ ታሪኮችን ወደ እናንተ የምናደርስ ይሆናል። እናንተም ውድ ተመልካቾቻችን በባለታሪኮቹ ቦታ ላይ ራሳችሁን በማስቀመጥ የሚሰማችሁን ስሜት ሀሳብና ውሳኔዎቻችሁን በቁጥር በመከፋፈል አንድ፣ ሁለት ፣ ሶስት እያላችሁ እንድታስቀምጡ በአክብሮት እንጠይቃለን። በተጨማሪም እኔም ታሪክ አለኝ ለሰዎች ታሪክን በማጋራት ሀሳባችሁን ማዳመጥ እፈልጋለሁ የምትሉ ከሆነ እስክሪኑ ላይ በምናስቀምጥላችሁ የቴሌግራም አድራሻ ወይንም ደግሞ በቲክቶክ ገጻችን ላይ ሊታጋሩን ትችላላችሁ። ፕሮግራሙ እንደምትወዱት፣ እንደምጠቀሙበት ተስፋ እናድርጋለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰቦቻችን ብትሆኑ በጣም ደስ ይለናል። ወደ ዛሬው ታሪክ እናልፋለን። መልካም ቆይታ ይሆንላችሁ። አሚን መልቲሚዲያ ፕሮዳክሽን። አሰላሙ አሌይኩም እህቴ፣ ታሪኬን ላንችና ለቤተሰቦችሽ ላጋራች ወደድኩኝ። ተወልጃ ያደግኩት ገጠር ውስጥ አያቴ ጋር ነበር። አባትና እናቴ የአንድ ሰፈር ልጆች ናቸው። እናቴን በወጓ ገባት። ታላቅ እህቴም ተወለደች። ከዛም ሁለት ዓመት በኋላ እናቴ በድጋሚ እኔን አረገዘችም። ልክ ሶስት ወር ሲሆናት አባቴ እናቴን ጥሎ ጠፋ። እናቴም እኔን አርግዛ በጣም ታመመች፣ ተሰቃየች። ህመሟንም መቋቋም ሲያቅራት ወደ እናትና አባቷ ቤት ሄደች፣ እኔንም ወለደችኝ። ልክ አንድ ዓመት ሲሆነኝ አያቶቼ ጋር ጥላኝ ካለንበት ወጣ የሚል ከተማ ሄደች። ከዛም በሄደችበት ሁለት ዓመት በኋላ መጣ እህቴን ይዛት ሄደች። እህቴ አላህ ይጠብቃትና ከኔ በተሻለ በጣም ቆንጆ ነበረች። እናም ይበልጥ ፍቅር ለህቴ ነበራት። እናም ወዲያው ሌላ ባል በግድ እንድታገባ ተደረገች። ከዛም ቆንጅዬ ታናሽ ወንድምም አገኘው። ለበዓል በየዓመቱ ይመጡ ነበር። ለእኔም ብዙ ፍቅር አልነበራትም። አልፎ አልፎም እየሳቀች አንቺ እህቴ ነሽኮ ትለኝም ነበር። ከዛም ውስጤ ባዶነት ይሰማኝ ነበር። አያቶቼም በስራ ምክንያት ለእኔ ጊዜ አልነበራቸውም። ሴቷ አያቴ ነጋዴ ነበረች፣ ወንድ አያቴ ደግሞ ገበሬ ነበር። በዚህም ምክንያት ብቻዬን አሳልፍ ነበር። አለቅስ ነበር። በጣም ፍርሃት ነበረኝ። እናቴም በድጋሚ እኔ የአስር ዓመት ልጅ እያለሁኝ ወንድሜም እህቴም አያቶች ጋር አስቀምጣቸው ወደ አረብ ሀገር ስደት ሄደች። በሁለት ዓመቷ ተመልሳ መጣች። ለእህቴ ለወንድሜም በሚገባ መልኩ የሚያስፈልጋቸውን ነገሮች ይዛላቸው ትመጣ ነበር። ለእኔ ስላት አንቺ ቆንጆ አይደለሽም፣ ለአንቺ ልክ የሚሆን ነገር የለም አለችኝ። ያው ልጅ ስለነበርኩኝ አልቅሽ የሚሆን ብቻ አንድ ልብስ እንድትገዛልኝ አደረግኩኝ። በአራት ወር ቆይታ በኋላ ተመልሳ ሄደች። እኔም ህይወት ከበደኝ። አጎት አክስት የተባሉ እሁድም አያቶቼ ከሳሙና ጀምሮ ምንም ነገር አያደርጉልኝም ነበር። እናም እቆሽሽ ነበር። በባዶ እግሬም ሄድ ነበር። ማንም ከጎኔ አልነበርም። ያቆሽሹኝ ነበር። ይንቁኝ ነበር። ስራዬ ማልቀስ ብቻ ነበረ። እነሱ ግን ይስቁብኝ ነበር። ስበል አይመቻቸውም ነበር። መቋቋም ሲያቅተኝ ወደ ጓደኛዬ ሄድኩኝ። ብዙም ሳልቆይ ወደ አክስቴ ቤት ሄድኩኝ። ብዙም ፈቃደኛ አልነበረችም። ከዛም የአጎቴ ልጅ ደውላ እኔ ጋር ነች ብላ ነገረቻቸው። እሱም በቁጣ አባሪያት ብሎ ጠየቃት። እሷም አይ ስራ ሲሄድ ልጆችን የሚጠብቅ የለም ልጅ ትጠብቅልኛለች ብላው ተስማሙ። እኔም ስራዋ፣ ቁጣዋን መቋቋም ሲያቅተኝ ደከምኩኝ። ይህም ሆኖ የሌላኛዋ የአክስቴ አማች ወንድ ይዞ መጣ። ለምን አታገባም ብሎ ጠየቃት። እሻለችው እና በዚህም በዚያም ብለው በአስራ አራት ዓመቴ በግድ እንዳገባ አደረገች። ምንም ነገር ሳያደርግልኝ የሴትነት ወጉን ሳላይ ዝም ብለው ኒካህ ብቻ አስሮልኝ ወሰደኝ። ወዲያውኑ አረገስኩኝ በጣም አመመኝ። ስቃዬ ባሰ። እሱም ያንቋሽሸኝ፣ በጓደኞቹ በቤተሰቦቹ ፊት ይስቅብኝ፣ ይገርፈኝ ያስረበኝ ጀመር። እኔም የት ልሂድ ዝም ብዬ ልኑር አልኩኝ። ልጅም በ15 ዓመቴ በከባድ ሁኔታ ወለድኩኝ። ህይወት አስጠላኝ። በቃ እስክሞት ዝም ብዬ ልኑር አልኩኝ። አሁንም ሳላቅ 17 ዓመቴ እያለ አረገዝኩኝ። ከብዙ ስቃይ በኋላ ወለድኩት። እህቴ በጣም ይርበኝ ነበር። እሱ ሆቴል እየበላ መምጣት ጀመረ። ለልጆቼ ጁስ ብስኩት ይገዛላቸው ነበር እኔ ጎረቤቶቼ ይሰጡኝ ነበረ። ምን ላድርግ? ቤተሰቦቼ እንኳን ከልጆቼ ጋር ሆኜ ብቻዬንም አልፈልጉኝም። እህቴ አሁን ላይ ድንዝዝ ብያለሁ። አእምሮዬም ምን እየሰራ እንደሆነ አላቅም። እህቴ ከአላህ በታች አእምሮዬ ምን እየሰራ እንደሆነ አላቅም። እህቴ ከአላህ በታች የአንችን ቤተሰቦች እርዳታ እፈልጋለሁ። ማን ነው ጥፋተኛ? አባቴ፣ እናቴ፣ ቤተሰቦቼ ወይስ እኔ? ይወጭ አልሞብኛል። በዚህ ስቃይ ላይም ሆኜ አለሁም። ትልቁ ልጄ ሰባት ዓመት ሆኖታል። ትንሹ ልጄ ደግሞ አራት ዓመት ሆኗቸዋል። አልሐምዱሊላህ ምን ማድረግ እንዳለብኝ አላውቅም፣ ግን ጌታዬን አመሰግነዋለሁ። እናም የእናንተን ዱዓና ምክር እፈልጋለሁ ትላለች። በጣም ከባድ ነው ወላሂ ማለት አንዳንዴ በህይወታችን የሚደርሱብን ስቃዮች መከራዎች ሰዎች እኛ ላይ የፈጠሩትን መጥፎ ነገር እኛ ራሳችን ጥፋተኛ ሆነ እንዲሰማን ያደርጉናልና እንደዚህ አይነት የቤተሰብ ችግሮችን ስናሳልፍ በጣም ከባድ ነው። ግን ምንም ቢሆን አሁን ላይ እንደኔ የምመክረው ኦልሬዲ አሁን ከሴትነት አልፋ እናት ሆናለችና፣ መጠንከር ለልጆቿ ስትል መበርታት እንዳለባት አስባለሁኝና ራሷን መውደድ ማክበር እንዳለባት ከአላህ ጋር ያላትን ግንኙነት ደግሞ ሞር ማጥበቅ እንዳለባት አስባለሁ። በጣም ከባድ ነው እና እናንተ ምዶ አድርጉላት፣ የሚሰማችውን ጻፉላት። ግን በጣም ከባድ ነው። በጣም ጠንካራ ሴት ነሽ አንቺ ብዬ ነው የማስበው። ይህ ሁሉ ጥፋት የቤተሰቦችሽ ሆኖ ግን ራስሽን እየወቀስሽን ያለሽውና ራስሽን መውቀስ የለብሽም ብዬ አስባለሁ። ሲቀጥል የሰዎችን ጥፋት ወደ ራስሽ ማምጣትና ራስሽን መውቀስ የለብሽም። እገሌ ገሌ ብለሽም ዛሬ ብትወቅሽም ልትመልሹ አትችም እና በተቻለ አቅም ራስን ማበርታት ማጠንከር እና ካለሽበት ይሄ ሳይኮሎጂካል ችግር ለመውጣት ደግሞ መጽሐፎችን ማንበብ ወይም ደግሞ ከዚህ ድብርት ላስወጣሽ የሚችሉ ቪዲዮዎችን ማየት ራስሽን ማነቃቃት በኢማንሽ መበርታት አለብሽ ብዬ አስባለሁ። በጣም ከባድ ነገር ነው ያሳለፍሽው። እንሻላ ግን ጠንካራ ሴት ነሽ። ከዚህ የተሻለ ህይወት ይገባሻል። ግን አሁን በቆምሽበት ህይወት ላይ ጠንካራ ሆነሽ ለልጆችሽ ጠንካራ ሴት ሆነሽ መበርታት አለብሽ ብዬ አስባለሁ። እና አላህ ያበርታሽ። እናንተ ምዶ አድርጉላት። አሰላሙ አለይኩም እህቴ፣ እንዴት ነሽ? የእኔ ታሪክ ምን መሰላችሁ? በአካውንቲንግ ድግሪ አለኝ። አንድ ድርጅት ውስጥ እየሰራሁ ነው እና አሁን ላይ ባለትዳርና የአንድ ወንድ ልጅ እናት ነኝ። በባህሪ ዝምተኛ ከሚባሉ ሴት ነኝ። ካልተግባባሁሽ ብዙም የማወራ አይደለሁም፣ ማለቴ ወሬ አልችልበትም። ያደግኩት አዲስ አበባ ላይ ከእናትና ከአባቴ ጋር ነው። በቃ ሁሉ ነገር እየተሟላላት ያደግኩ ልጅ ነበርኩ። እናም በቃ ችግርን አላውቀውም እና ላገባ ሰውስን በድንገት ነበር በቃ እድሜ ገና ሀያ ላይ ስጋባ ጀምሮ ትምህርትን ሳልጨርስ እናትና አባቴ ብታገቢ እያሉ ቀን በቀን ነበር የሚያነሳሱኝ ለዚህ ምክንያታቸው ደግሞ በወንድሜ የሚመጣልኝን ትዳር ሁሉ አሻፈረኝ ስለምል ነበር። ምክንያቴ ምን መሰልሽ፣ ትንሽ ልጅ እያለሁኝ ማለቴ ሁሉን ማስተዋል በምችልበት ሰዓት ላይ የእህቴ ባል ማለትም የሰፈር ልጅ ነው። አሁን ከምነግርሽ ታሪክ በኋላ ነው ያገባችው። ልጁ ቤታችን በጣም ቤተኛና የወንድሜ ጓደኛ ነው እና ቁርኣንንም ያስቀራን ነበር። የሆነ ወቅት ላይ ታዲያ ክረምት ነበርና መድረሳ ላይ የተጫወትኩኝ እንደ ማንኛውም ቀን ላይ አቀላልዶ መድረሳ አሯሩጦ አስገባኝ። ብቻችንን ሆነን በሩን ዘጋው። ከዛ ብዙም ዘልቆ ባይሄድም ዝም ብሎ ስሜቱን ተወጣብኝ። ከዛ ቀን በኋላ እኔ ታመሜ ነበር። ማለቴ በቃ ወንዶችን ራሱ መቅረብ እፈራ ነበር። ጭምቶኛን ያደግኩትና በቃ ገባው። ግን እስከማገባበት ሰዓት ድረስ ቢክራ መሆኔን እጠራጠር ነበር በዛ ቀን የተነሳ። እናም በቃ ትዳርን እሸሽ ነበር። ያ ሁሉ ባሌንም ራሱ ያሁኑ ባሌንም ራሱ በእኔ በኩል መጡ። በቃ ማገናዘብ እድሜ ላይ እስከምደርስ ድረስ እስከ መቼ ትሸሻለሽ ብዬ፣ አላህን የሚፈራ ሰው ስለነበረ ወሰንኩኝና ተጋባን። ግን አላህ ያለው ሆኖ ቢክራ ነበርኩኝ። ይህንን ነገር ትዳር ላይ እኔ ደስተኛ እንዳያደርገኝ ሆኗል። ወላሂ ባለቤቴ ሲፈልገኝ በፍቅር ቀርቤለት አላውቅም። ከምነግሽ በላይ ባለቤቴ አላህን የሚፈራና ጥሩ ሰው ነው። ችሎኛል፣ ችሎኝ ያለው ለዚህ ምክንያቴ ደግሞ ከላይ ያሰፈርኩት ታሪክ በተጨማሪ ደግሞ ያለብኝ ሸክም ነው። ከገባው ሁለት አመት አልፎኛል። በእነዚህ አመታት ውስጥ ብዙ ፈተናዎችን በአላህ ፍቃድ አልፎ ያለው አልሐምዱሊላህ። ከባለቤቴ ጋር እንደተጋባን አባቱ ታሞ ሲያስታመመው ከስራ ወጣ። አባቱን ሶስት ወር ከምናምን ካስታመመ በኋላ ስራ ቢፈልግ አጣ። አንዳንድ ቀን የቀን ስራ የሚሰራ ነበር። ኑሮ ሲከብደውና አቅም ሲያጣ በጣም የተጨናነቀ ስለነበረ በመሀል በጣም ታመመበት። ህመሙ ማይግሪን ሆነበት አሉ እርጎ ዞዬ በጣም ብዙ ስቃዮችን አይቼ ምግብ እየናፈቀኝ በጣም ተጨገሬ ነበር። ይህ ሁሉ የሚሆነው ቤተሰቤ አጠገቤ አዲስ አበባ እያለ ነበር። አሁን ግን ሁሉም ነገር አልፏል። ወልጄ ልጃችንም አሁን አድጓል። ባለቤቴ እኛን ለማኖር ይጣጣር ነበረ። የሚያስፈራው ግን ስራ ባለማግኘቱ እና ቤት የጎደለ ነገር ሲኖር አንቺ ከደህና ቤት መጠሽ እኔን ብለሽ መጠሽ እያለ እንደ ሴት ያለቅስ ነበር። እና በጣም ከመጨነቁ ብዛት ህመሙ ጠናበት። ሲያመው እጅግ በጣም ይነስረዋል፣ ይጥለዋል። እና የሚሞትብኝ እየመሰለኝ ብዙ አልቅሻ አለው። መስጅድ ገብቶ ሰላ ሲሰግድ ብዙ ጊዜ እየነሰረው እያመመው ደግፈው ምናምን ቤት ያመጡት ነበር። ከዛ ግን እንዴት ሆኖ ብሎ የሚጠይቀኝ ማንም ሰው አልነበረ። እኔም ሁሌም ሲያመው ምንም አለማድረጌ ሁሌም ያንገበግበኝ ነበር እና ሁሉም ነገር የእኔ ኃላፊነት እንደሆነ ተሰማኝና እንደምንም ብዬ ማሳከም አለብኝ ብዬ ወሰንኩኝ እና በአቅራቢያ ያሉትን እህት ወንድሞቼ መጠየቅ ጀመርኩኝ። የለንም ምናምን፣ እሱ ተነስቶ ብር ይፈልግ ፊት አትስጮ ምናምን ብለው እንደለማኝ ወንድሜ አንድ ሺህ ብር ሰጥቶ ሸኘኝ። አዘንኩኝ። እነሱ ያልተረዱኝ ማን አጠገብ የሆኑ ይቆማል፣ ማንስ ይረዳኛል ብዬ አለቀስኩኝ። በእርግጥ መጀመሪያም ቤተሰቤ በትዳር ምርጫ ደስተኛ አልነበሩም በተለይ በወንድሜ በኩል እና በቃ መሄጃ ሳጣ ሳልፈልግ በግዴ ሰው ፊት ቆምኩኝ። አማራጭ ሳጣ አንድ ታዋቂ የሆነ ኡስታዝ ጋር ሄድኩኝ ችግሬን ስነግረው ቢሮ አይደለሁም ምናምን አለኝ። መቼ እንደሚገባ ግን ሊነግረኝ ፈቃደኛ አልነበረም። ከዛ መለመን ሰው ፊት መቆም በጣም አንገሸገሸኝና አላህ ላይ ብቻ ማልቀስ ጀመርኩኝ። ከዛ አማራጭ ሳጣና ባለቤቴ ህመሙ ሲብስበት አንድ ሀሳብ ወሰንኩኝ። ኦሮሚያ ህብረት ስራ ባንክ ምቹ በሚባል አፕሊኬሽን ያለ ማስያዣ እንደሚያበድር ከስራ ስመለስ ታክሲ ውስጥ ሆኜ ሰማው። እህቴ ሁለት ሱቅ ነው ያላት፣ ሳላገባ በፊትና ለአንዱ ሱቅ በእኔ ስም ንግድ ፍቃድ አውጥታ ነበር እና ሰርቼ እከፍላለሁ ብዬ በንግድ ፍቃዱ ተበድሬ ባለቤቴን የማሳከም ሀሳብ መጣልኝ እና እንደምንም ብዬ አማራጭ ሳጣ በሀሳቤ ጸንቼ ተበደርኩኝ እናሳከምኩት። ቤቴ ከአልጋና ከምንበላቸው ነገር ውጪ ምንም የለኝም። ሰው ፊት ላለመቆም ብዬ ብዙ ነገር አድርጊያለሁ። ሁሉን ነገር ሽጫለውና ባለቤቴን ተበድሬ አሳክሜው አሁን በየቀኑ ወለድ እየሆነብኝ አሁን ሰባ ሺህ አልፏል። የተበደርኩት ሃምሳ አንድ ሺህ ብር ነው፣ ሌላው ሁሉ ወለድ ነው። ብድሬን ስበደር ሰርቼ በየወሩ እንደምንም የተወሰነ እንኳን እቀንሳለሁ ብዬ ጠዋት ተነስቼ ጽዳት ተቀጥሬ አጽድቼ እስከ ሶስት ሰዓት ደግሞ ቢሮ እገባለሁ ሰርቼ ከፍላለሁ ብዬ ነበር። ግን ባለቤቴ ስራ ስላልጀመረ የቤቱ ኃላፊነትና እኔ ላይ ሆኖ መክፈል አቃተኝ። የቤት ኪራይ፣ የቤት ውጪ፣ የልጅ ቀለብ ስል ምንም አልተርፋልኝ። ሁለቱንም ስራ ልጄን ይዤ ነው የሚሰራው። እና ቢሮን ብቻዬን ስለሆንኩኝና ከባንክም ሲደወል የቤት ጫና ሲበዛብኝ ለልጅ የማደርግለት ሳጣ ሁሉም ነገር ከአቅሜ በላይ ሲሆን፣ አንዳንዴ ምርር ብሎኝ ራሴን ለማጥፋት ደጋግሜ ሀሳብ ይመጣብኛል። ግን ወላሄ ለመወሰን አኼራይን ማበላሸት ይበልጥ ያስፈራኛል። ወላሄ ቀጥታ የሚታየኝ ቀብር ነው። ሁለተኛ ደግሞ ልጄ ነው። ልጄን ይዤ እናትና አባቴ ጋር ሲሄድ ልጄ ስለሚያስቸግር በአንድ መጣኑ ደስ የሚላቸው ደሞ መጡ በሚባል አስተያየት የሚያዩንና ልጄ ያሳዝነኛል። እና አሁን እኔ እዚህ የመጣሁት ወደ ራሴ ለመመለስ የሚያበረታታኝን የሰዎችን ኮሜንት ስለምጠብቅ ነው። በቃ ማገናዘብና አላህን ማመስገን አቃተኝ እንጂ ስንት ከኔ የባሰ ችግር እንዳለ አውቃለሁ። በአፊያ የሚፈተንም ሰው እንዳለ አውቃለሁ። እናም የሚያበረታታኝን ኮሜንት እንድትጽፉልኝ ባላህ ስም እጠይቃለሁ። ብቸኛ ስለሆንኩኝ ታሪኬን አጋርቼ መጽናናት ፈልጌ ነውና ምክርና አስተያየታችሁን እጠብቃለሁ ይላል። እዚህ ላይ እኔ ምንም የምጨምረው ነገር የለም። የእናንተን ኮሜንትና ሀሳብ ነው የምትጠብቀው። በቁጥር ሁለት ብላችሁ ቁጥር ሁለት ብላችሁ ሀሳባችሁን አስተያየታችሁን አስቀምጡላት። አላህ ያበርታሽ ቴ በጣም ጀግና ሴት ነሽ ወላሂ እና እናንተ ሀሳብና አስተያየታችሁን አስቀምጡላት። ወደ ቀጣዩ ታሪክ እናልፋለን። ሌላኛዋ ባለታሪካችን ደግሞ እንዲህ ትላለች። ሰላም እኔ ባሌን የተዋወኩት አስረኛ ክፍል እያለው ነበር። ያ ክስቴ ልጅ ነው ያስተዋወቀኝ። እናም በጣም አሪፍ ሰው ነው አሪፍ ገቢ ያለውን መልከ መልካም ሰው ነው ብቻ ምናለፋሽ በጣም ደህና ህይወት የሚኖር ሰው ነው። እናም እኔም አባቴ ቤት አሪፍ የሚባል ህይወት ነበረኝ። ነገር ግን ባደኩበት በደረስኩበት ሁሉ ሴት ጓደኛ አይወጣልኝም። በጣም ይቀኑብኝ ነበር። እኔም በጣም ቆንጆ የምባል አይነት ሴት ነኝ ክላስ ብቲ ሁሉም ቦታ ሴት አይወጣልኝም። እናም በስተመጨረሻ 2015 ላይ ድግ ባለ ሰርግ ከባለቤቴ ጋር ተጋባን። ከተጋባን በኋላ የታላቅ ወንድሙ ሚስት እና ልጆቹ ከእኔ ቤተሰቦች ጋር ጥምድ አድርገው ያዙኝ። በደረስኩበት ስለ እኔ ነው የሚያወሩት። እሷ ኮ መጥፎ ሴት ናት፣ እሷ ኮ ጉረኛ ናት ብቻ ምን አለፋሽ፣ ባለቤቴ ውድ የሚባል ዳይመንድ ሪንግ ነበረ የገዛልኝ። እናም በሱም በጣም ይናደዱብኛል። ሃኒሙን ራሱ ዱባይ ነበር የሄድ ነው። በሱም በጣም ደስተኛ አይደሉም። ከሰው ወሬ እኔ ሲሰማ የታላቅ ወንድሙ ዘመድ ባሌን አፍቅረው ነበር አሉ እናም የትውልድ ቦታችን አንድ አይደለም። በሱም እኔን ማሸማቀቅ ይፈልጋሉ። እንዴት ሌላ ቦታ ሄዶ አገባ እያሉ ማለት ነው። እናም ሁለት ዓመት ትዳር በትዳር ስንኖር ልጅ አልወለድኩኝም። በሱም በጣም ውድ ይዞብኛል። ብቻ በትዳራችን ደስተኛ አይደሉም። ቢችሉ ሊያፋቱን ሁሉ ይፈልጋሉ። ፊት ለፊት ሲያገኙ ሙሉ ስሜን እንኳን አይጠሩትም። አቆላምጠው ነው የሚጠሩኝ ባሌ ጋር ሲደርሱ በጣም እኔን እንደሚወዱኝ ነው የሚያስመስሉት። በፊት እቤታቸው እሄድ ነበር። አሁን ግን ርቄ መኖር ይሻላል ብዬ መሄድ አቁሚያለሁ። እዚህ ጋር ምክራችሁን እፈልጋለሁ። እንዲህ አይነትን መጥፎ ሰው እንዴት ማራቅ ነው የሚቻለው ይላል። እንግዲህ እንደኔ አስተያየት አንዳንድ ሰው በቃ ቅናቱ ልክ የለውም እና እንደዚህ አይነትን ሰው በመራቅ ነው መሸሽ የምንችለው ቀርበነውም ጥሩ ሊሆንልን አይችልም እና ከእንደዚህ አይነት ሰው ሙሉ ለሙሉ መራቅ ራስን ማግለል የተሻለ ነው ብዬ ነው የማስበው። አንዳንዴ ምንም ጥፋት ሳይኖርብን ስለሚቀኑብን ብቻ ብዙ መጥፎ ነገሮችን ያደርጋሉ። ቅናት እንደ ይስላምን በጣም መጥፎ ነገር ነው እና ብዙ መጥፎ ነገሮች የሚፈጠሩት በቅናት ነው እና በትዳር ላይ ሲሆን ደግሞ ትዳርን ለብቻ አድርጎ ገለል ብሎ መኖሩ የተሻለ ነው ብዬ አስባለሁ። እናንተም ሀሳብና አስተያየታችሁን አስቀምጡላት። ይህንን ይመስላል ውድና የተከበራችሁ ተመልካቾቻችን የኔ ታሪክ የተሰኘ ፕሮግራማችን ለዛሬ እንግዲህ ይህንን ይመስል ነበረ። እንደወደዳችሁትና እንደጠቀማችሁበት ተስፋ እናደርጋለን። እናንተም የሚኖራችሁንም ማንኛውም ማስተያየት ቅድም እንደነገርናችሁ በቁጥር በመከፋፈል አንድ ሁለት ሶስት እያላችሁ ለባለ ታሪኮቹ፣ የእናንተን ሀሳብና አስተያየት እንድናደርስ በዛ መልኩ እንድታስቀምጡልን በአክብሮት እንጠይቃለን። በቀጣይ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም ቆዩን። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ።